ስሜት ነው የምትናገረው ወይም አሁን እኮ እንደዚህ ብል እነዚህ ሰዎች እንደዚህ እንደዚህ ይሉኛል ልኮ ጠባትልን ላይክ እንደላሆን ማለት ነው። ለምንድን ነው ወዲያው እዛው ስሜት የምታንጸባርቀው? እኔ ምንድነው መሰለሽ ቤታዬ፣ አሁን በጣም እዚህ ላይቭ ላይ አሁን አብረን የምንጫወት በጣም በኃይለኛ የተጣሏቸው ሁለት ሰው አለ። ሪዝኔ ላይቭ ላይ በተነጋገርኩ ሲያሆን አልችልም። የሆነ ይሄ ላይ ፊት ያስታውቃል፣ ማስመሰሉ መፎጋገሩን አልችልበትም። የሚያሰግ ነገር አውርቶ ያ ሰው የሆነ ነገር ካናደደኝ በቃ ላልስቅለት ይችላል በቃ በዛ ሰው ተናድ አልችል የሆነ ውስጥ አይፈቅድም የሆነ ማስመሰሉ አብሮ ምናምን ምናምን አልችልም። ግን አሁን እዚጋ ሰው ሲያይ ግን ምንድን ነው የሚያደርገኝ አንተም እንደ ተናጋሪ ይሄ እንደ አቀሳሳሪ ምናምን ምናምን ያል አይ ዶንት ኬር ምን አገባኝ። ይሄ አብዛኛው አበሻ አልዛይመር አለበት፣ እውነት ለመናገር የመርሳት በሽታ አለበት። ግን ሁሌ ምለው አሁንም ቢሆን የምናገረው አበሻ እውነቱን ያወቀ ቀን ግን የሚጠላቸው ብዙ ቲክታከሮች አሉ ጌታ ሪል ፐርሰናሊቲያቸውን ቢያቅ የሚጠላቸው በጣም በጣም ብዙ ቲክታክሶች አሉ። ጌታ ይሄ አንድ ቀን ደግሞ መውጣቱ አይቀርም። አይ ነው እስከዛ ግን እየሳቅን እየተጫወትን እየተፎጋግርን እኔ ያልኩት እኮ እሱን ነው እኔ ያልኩት ገባ። ከአሁኑ እኔ አያስችልም። አሁን በሁለት ፍራይዴዎች ሆኒ አሁን እንደገራን ሰው ሲናገር ልች ለደቂቃዎች ይችላሉ። ግን ውስጤ እንዴት እንዴት በቃ ለምን በቃ ውስጥ ያደር ለምን በቤታ በቤታ በተለይ ደግሞ እኔ ቶሎ የሚከፋኝ ምታቃለ የማውቃችሁ ከሆነ አብረን ጌን ከተጫወት ወይ የምወደው ሰው ከሆነ ወይ የሚቀርበው ያልጠበኩት እንደዛ ሲሆን የሆነ ነገር ስናደዳለ ገባያ ነው፣ እንጂ ተራ ሰውማ ቢናገር እንዲ ነው፣ የሆነ ትንሽ ተናግረ ታልፋለ። የምናደድ አሁን ፍራይዶች ብትናገሩ የእውነት ነው የሚከፋኝ። ናሆም ምናም ነጆስ የእውነት ነው የሚደብረኝ። እግዚአብሔር ምስክር ነው ለ ለምን እኔ የማያቸው ምንድነው በቃ አይ ነው በአካል አንገናኝም፣ አንተዋወቅም፣ ግን እንደ ወንድሞቼ በቃ እዚህ ቲክቶክ ላይ እንዳለ ሰው ነው። ቢሆንም ግን እንደ ወንድሞቼ በቃ ድሮ ነው የማውቃችሁ ምናምን በቃ ብዬ የሚጫወተው ገባት። የሆነ ሰዓት ላይ የተነሳችሁ ግን የሆነ ነገር ብታሳይ የእውነት ይከፋኛል። እግዚአብሔር ይደብረኛል በቃ እና ማስመሰላች ማይቼ ምናምን እያልኩኝ እንደዛ ማለፍ አልችልም። ተናገሪ ይለኛል በቃ ውስጤ መያዝ አልችልም። ለምደ ግን የእናንተ ግን ጥሩ ነው፣ የናሆም እና ፎራይዴዎች ጥሩ ነው። ላሽ ማለት እንደ ላሽ ማለት ነው። አሪፍ ባይዘዊ ናው እኔ አሁን ያኔስ ደውልሽም አውርተናል፣ በቃ ከዛንቶ ምናምን ብቻ አውርተናል። የተሰማኝን ስሜት እኔም ነግሬሻለሁ። ግን ነገሮች ላይ እኔ ላሽ ነው የምለው እንደዚህ እንደዚህ እንደዚህ ነው የምልሽ። አሩፌ እንደዛ ነው። ልብህ ለአንድ ሰው ጥርሰህ ይባላል። እኛ ደግሞ እንስቃለን እንጮታለን፣ ቢከፋንም አናወራም። እግዚአብሔርን ፍሬዎችም እነዚህ ናቸው። ከአቅም በላይ ሲሆን እኔ ይኸውልሽ፣ አሁን ለምሳሌ ከአቅም በላይ ሲሆን እኔ አሁን አልችልም። አሁን ቅድም ቪዲዮ ላክሽልኛ በጣም በቃ ደብሮኛል። ገባሻ? በጣም ተናድጄአለሁ። ተሳድብ የሆነ ስድብ ተሳድቤአለሁ። ተሰምቶ ይሆናል አላውቅም። ገባሻ? ተሳድቤአለሁ ምናልባት እኔ አሁን ትሳደብ ያለው እዛ ጋር ግን በቃ እነ ፓፒ ምናምን ላሽ ላሽ ላሽ አሉ። ምክንያቱም ስለሚያውቁ ነው። ጸበይ ምንም መነጋገር እና ምን አልፈልግም፣ ይደብረኛል። ገባሻ ሶ ነገሮች ላይ በተለይ ደግሞ ሶሻል ሚዲያ ላይ ለመቆየት ከሁሉም ሰው ጋር ተጣልተሽ ከሁሉም ሰው ጋር ተቧጭቀሽ ምናምን ነገር አይሆንም። ብዙ የሚያስቀይፍሽ ነገር ሊኖር ይችላል፣ ግን የምቀጥው ሶሻል ሚዲያ ላይ በመተው ውስጥ ነው። ገባሻ አይደለ በቃ እኔ እግዚአብሔር ምስክሬ ነው የምልሽ። የኔ የምለው ጓደኛዬ ዛሬ ዛሬ ቢያስቀይበኝ ላሽ ነው ምለው። ምንም አልሉ ጌታ ኢየሱስ ምስክሬ። ምንም አልሉ ላሽ ነው ምለው። በቃ ይመቸው። ገባሻ በቃ ላሽ ብዬ አልፋለው። ሰው ከፈለገ ምንም ነገር ይበለኝ፣ ናውን ፈሪ ይበለኝ፣ አስመሳይ ይበለኝ፣ እንትን ይበለኝ። እኔ ማቀው ራሴ ራሴ ጋባሽ ማንም ማንም አይደለም። እኔ ኮሜንተር መጥቶ እዚህ ጋር እናተ ምናም ብሎ ስለሰደበኝ እኔ እንደዛ ነኝ። ማንታ ማቹ የሆነ የሆነ ሌቭል ላይ ግን ስደርሺ ላሽ ነው የምትዩ ገባሽ። ብ ይታዩ ላሽ ነው እኔ ማርያም እኔ ጥሩ ነው ከበላል ባለፈው በጣም ደብሮኝ፣ ለምሳሌ ማለት ነው ቤታዩ በጣም ደብሮኝ፣ በሆን ነገር በጣም ደብሮኝ፣ በቃ ጋይ ዛሬ ሙዴ ልክ ስላልሆነ ሉጣ ብዬ ከላይ ቦጠው ምክንያቱም እኔ እዚህ ጋር ሰው ያየኛል እዚህ ጋር ሁለት ሺህ ሰው ቁጭ ብሎ ያየኝ። እኔ እንደዚህ እንደዚህ ምናምን ምናምን ሶሻል ሚዲያ ክለብ ማለት ነው። ክለብ ውስጥ ስጨፍሪ ሰው ለምን ገፋኝ አትይም። ሰው ለምን ረግጠኝ አትይም። ይረግጠሃል፣ ይገፋል። ገባ? ሶሻል ሚዲያም እንደዛ ነው። አጠቃቀሙን ካላወቀው አይቀጥልም። በቃ ሌላ ነገር አይደለም። ትዕግስት ልክ ሊኖረሽ አይደል? የሚመጣው ነው ጌም ስትጫወት ሰው ይመጣል። አስር አይነት ባህር ያለው ሰው ይመጣል ገባ? ከሰው ጋር መቻል አለብህ። አሁን ስታስበው መናገሩ ምንም አይቀርም፣ ላሽ እያልክ ምናምን በጣም ሲበዛ። እሱን እኮ ነው የምልሽ፣ ለስንቱ ታስረጃለሽ? ሁሉም ሰው ሊወድሽ አይችልም። ሁሉም ሰው ሊጠላሽ ይችላል። ባይዘዌ ቤታዮን የሆነ ሰው በጣም ይወዳታል፣ የሆነ ሰው በጣም ይሞትላታል። በዛው ልክ ደግሞ የሆነ ሰው በጣም ነው የሚጠላት። የሆነ ሰው አይኗን ሊያይሽ አይፈልግ ነው። ይህን ማወቅ አለብሽ። ስለዚህ ሁሉም ሰው ማስደሰት ስለማቺ ምንድን ነው ማድረግ ያለብሽ? አንቺ እራስሽን እየጠበቅሽ የሚወዱሽን ሰዎች እየያዝሽ መቀጠል መቻል አለብሽ። በጣም በትዕግስት በእንትን የሆነ ሰው ስለሰደበሽ እንደዚህ እንደዚህ። ናሁን ፎንቲ የመተው እዚህ ጋ አንተ አስመሳይ ይልሽና ነገ ጠዋት የእርዳታ ቪዲዮ ስትሰሪ ናሆም ድሮም እኮ ልቡ ንጹህ ነው ትባያለሽ። ሶ እኔ ለምንድን ነው እንደዛ የማደርገው? በራሴ አለም እኖራለሁ። ታግሼ ይስደበኝ ከፈለገ እኔ ከትላንት ወደ ራሱ ሰውራ ነበር ባይዘው። ለማንም ሰው መልስ አልሰጥም። ማንም ሰው መሳደብ ይችላል። ማንም ሰው ይሁን ነገር ማድረግ ይችላል። አለቀ። ገባሽ? ሶ እንደዚህ አይነት ሶስት አራት አመት ሶሻል ሚዲያ ላይ ቆይተን ታዲያ ከሌላው ሰው በምንድን ነው የምንለየው? ጌታ መሰከረኝ ዛሬ እየመጣሁ እኔ አንቺ አንድ ነገር እስቲ ስልሽ ስልሽ አይሆንም፣ ታጋሽ መሆን አለብሽ። ከዛ ማለ ሰዎቹም እኮ እነሱ ነገር እየፈለጉ ነው። ከዛ አንተ ምን ትባላለ ሰው አንተ ምን ብሎ ያስባል? አሁን በቃ ይህ ከሁሉም ጋር የሚባላ ምን? በቃ አዎ፣ እንደዛ ነው። አንተ እንደዚህ አንተ እንደዚህ ይልሻል። አያውቅሽ፣ አያውቅኝ፣ አላውቀውም። መቶ ገና ላይቭ እንደገባው የሸርሙን ምናምን ልጅ ይለኛል። ገና እንደገባው ላይ አረኔ አባት ይመች እንደዚህ ነው ምላቸው ሚውት አታርጉት። በእግዚአብሔር ሚውት አታርጉት። ና እስኪ ተሳድበው ይውጣለት ፋፍሱ ነው ይሳደብ፣ ምን ችግር አለው? እኔ አይለጠፍብኝ፣ ይስደበኝ፣ ይስደበኝ። ሁሉም ሰው የየራሱ የሆነ ግምት አለ። እነሱ እኮ እንደዚህ ናቸው፣ እነሱ እኮ እንደዚህ ናቸው። እኔ ተናገር ያለው ከዚህ በፊት ሶሻል ሚዲያ ላይ ያለን ሰው በጣም እያወቅሽው ስመጪ በጣም ነው የምታየው። ይህ ሀቅ ነው። ብዙ ሶሻል ሚዲያ ላይ የምታየው ቲክታከር እንደምታየው አይነት ሰው አደለም፣ እንደምታቁት አይነት ሰው አደለም። ቃል በቃል ተናግር ያለ ሶ ላይፍ እንደዛ ነው በቃ ተረ አረ ምንም ተረጋጋ ምናምን ኖርማል ምንም ኖርማል ወሬ እኮ እኛ እኮ የተመካከርነው ሁሌ ማግጠት የለም። ምስል ነገር እና ምነው እናንተ ፍራይዴዎቹ አሰባሰጡ ምንድን ነው? ወደ ድምጻችሁን አጥብታችሁ አይ ፒስ፣ እረ ያው እያወራን አይደለም እኛ፣ እኮ ወሬ እኮ ስለማንችል። አዎ፣ አንደኛ ሳጫወታ አንድ ቀን እያወጣችሁ ነው። ምክር ለምን አሰባችሁ? ምንድን ነው ፍራይዴዎች? አዎ፣ እና ናሆም እራሱ እንዴት እንደወራ እራሱ አላውቅም። እንደዚህ አይነት ቁም ነገረኛ ነው እንዴ? አይ ወይ ነው ወይን እንዴ እያናደዳች ነው ፍራይዴ፣ ስማኝና እስኪ ምከረኝ። ምን ልምከር? በቃ እኔ አሁን ለአንቺ የምር የምር አሁን ላይቭ ላይ እንደዚህ ብዬ ሻላቅም፣ ቤታዮ ላንቺ ግን በውስጥ ትክክለኛ ነገር ከሰላሳ ደቂቃ በላይ አላወራንም፣ ከሰላሳ ደቂቃ በላይ አልተመካከርም። እግዚአብሔር ያ ነገሮችን በውስጥ ነው። ምናለ ሁሉ ነገር ይታይልን አንልምያ እኔ እና ግን በውስጥ ደውሎ አልመከሩኝም። ይኔ በቪዲዮ ኮል መከራት። ለምንድን ነው ያልመከርከኝ? አይ ግን ማለት እንዲህ ንግግሩንም አንችልም። በቃ እንዳልሽ ነው። በቃ እንደዚሁ እና እንጫወታለን። በቃ ሌላም ማለት ነው ቢናገር ማን ጥፋተኛ? ኮንከንት አይልህም? አይናድድህም? ሁሉም ሰው ይናደዳል፣ ግን ያ ሳይመጣ በፊት መሸሽ

ኧረ ጋይስ ኧረ ጊፍት ጋለሪ ጊፍት ጋለሪያችሁን አስሙሉ። ትንሽ እኮ ነው የቀራችሁት እኔ እኮ እግዚአብሔርን ኮርጊ መኒገን ምናምን እኮ እኮ የአንተ አይትንግ ትንሽ ነው የመሰለኝ። አካውንት ካወጣችሁ ጀምሮ ተዘግቶባቸው አያውቅም። አንድ ቀን ለሶስት ቀን ብቻ ነው የሆነ። ለሶስት ቀን አረ እንደ እንትን ቅጣት ላይ ምናምን አይደል? አረ ተዘግቶብናል። ና አሁን የእኛ እና የአንተ የሆነ ሰዓት እኩል ተዘግቶብናል እኮ። አዎ አዎ፣ ለሶስት ቀን ምላስ አውጥተህ እሱ ሌላ ነው። እኔ ሁንሁን ከጣይ ካሸነፍ እንቀጣቸዋለሁ እንቀጣችሁ፣ ቤታስ አይደለ፣ ምላስ አይደለም። ሱሪ ጅንስ አርጋችሁ እጃችሁ ወደላይ አርጎ መቀመጥ ነው። ምላስ አይደለም፣ እናንተም ታስቀምጣላችሁ። ውዶች አይኑ አውቃለሁ። እዛም እቴቴ ቤት እየሄዳችሁ የቡና ሲን እያስቀምጣችሁ እንደሆነ ኮመንቱን ኦፊስ ከሚያደርግ አውቃለሁ። ውዶች አትሄዱ አትወጥ እርሱትኝ። ቤታ ሲን እያስቀመጥን አሳበር ነው ሳይሆን በቃ እርሱት በቪው በቪው ቲክቶክ መክፈል ጀምሯል ስለተባለ ነው በቃ እርሱት መርሳት አትችሉም እርሱት በቃ ይሳደር ሪከርድ ላይ ሪከርደሮች አሉ ሪከርድ ላይ ታዩታላችሁ ቅድም አድርጎ ነበረ እና ላይክ ኮመንት ማጻፉ ውጡ እንዳለ ውጡ ላይክ እሱ አሁን በቪው መክፈል ቲክቶክ ይጀምራል ስለተባለ ነው አፉንም የሚከፍተው ተረዳችሁኝ የኔ ልጆች እናንተ አሁን ሄዳችሁ ዚያ ኮመንት በመስደብ አይደለም፣ በቪው ቲክቶክ መክፈል ጀምሯል ስለተባለ ነው። ልጨርሳ ፍራይዴ ልጨርስ። ከዛ በኋላ ወደ ህዝቡ እየወጡ ሲመጡ ተወዳጅነትን ሲያገኝ ቢዝነስ አደረጉት። እግዚአብሔር ምስክሬ ነው ያመጣል እኮ በዚህ አ ያመጣል እኮ እንደውም ነው የሚባለው። እንዲነሳ አሳላቸው ነው አሉ የሰማሁት ነው የሰማሁት። ሰው እና በትምህርት ስም እንማር አንድ አንዱ ወንድ ልጅ ማለት ነው እያየህ እጁን ካቀፈ እጁን ሰላም ካለ ማለት ነው የምትሉትን ነገር ለስንፈተ ወሲብ ይዳርጋል። ሴት ልጅ ስትመጣ ለምሳሌ አሁን ከሴት ጋር ሲሆን መሳሳሙ ነው አላረድ ያን ሁሉ ነገር እያደረገ ሊቆይ ይችላል። እንደዛ ሰብቻ ያለው እንደዛ ሰብ ግን በዚህ ሰዓት ኢየሱስ ምስክሬ ግን ማለት ነው ቤታዮ ትክክለኛ እንደው እንደው በጣም ዶክተር የምትሉት ሰው ጠይቁ ከፈለጋችሁ። ልንገርህ ነው ትክክለኛ አሰራሩ ሳይንቲስቶች የምር የሰሩት ማለት ነው። ለዛ ነው

ቢዝነስ ሆነላቸው ሰው እየወደደው ሲመጣ ነው እንደዚህ ስማይ ዶክተሮች ግን የሚሉት ማለት ነው አሁን ወንድ ልጅ ከራሱ ጋር ግንኙነት አያደርግ ነው የሚባለው ለምን ለስንፈተ ወሲ ቢዳርጉታል እሱማ እንዴ በኢየሱስ አይምሮ ያቀጭቻል እንዲ አንቺ ትቀልጃለሽ እንዲ ፍራይዲናንሶች እነዚህ ይሆኑት በኢየሱስአንተባሪእኔ ያሳይችሻለሁ አንተ እኔ ራሱ ስፖርተኛ ነኝ እንደዚህ ያነን ነገር አላውቅም ማንም እንደዚያን ነገር አያውቅም አንተ የምረኝ ነው ምልሽ፣ ቤታይ በጣም አይኑሯቸው ላይ ማለት ነው። ስሚ ብላችሁ ነው በቃ የሚጨርሰው፣ ኧረ አይቀጥልም ማለት ነው። አንድ ደቂቃ የማይሞላ ከዛ በቃ በሽተኛ ነው፣ ሴት ሲያገኝ በቃ ገባክ? እንትን አይልም እና መጥቦ ነው። እንዳታገቢው ሌላ ነገር ሲሆን አትይው ነው እንጂ አሁን እኔ ዋናው ሀሳቤ የኖር ያነሳሁበት ምክንያት አንቺ ዲቦራ ስሚ እንጂ ዲቦራ እንደሆነ ሴት ጭን ስር ነው የኖርከው። አሁን ሴት ጭን ስር ነው እኔ ምንድን ነው የሚሻለው? ቆይ የሚያጸበልን

በኔ የገባው በረከት በቤታችሁ ይግባ። በረከት እየተች ይግባ፣ ይሞላላችሁ። ድንገት እያወደሰውመጥ ያስደንግጣችሁ። ዲቦራ ደንግተሽ ሁለት ሶስት ደንግጡ። ቴንኪው ሶማች እያላችሁ ስምሽን ቴንኪው ሶማች እንዳትናገሩ ስምሽን አልናገርም። ስምሽ የማይጠቀሰው በጣም ነው በጣም ነው በጣም ነው ነው። ስንት ቀረኝ? በተቀመጥኩበት አስራ ስድስት ገባው። ስንት ናችሁ ኖ አስር ገብታችኋል። የናሆም ነው፣ አምስት ሬዲዮች ሁሉ የእናንተ እኮ። በጣም በጣም ቀላል ነው ታውቃለህ። ጋዝ ላይት ጋዝ ላይት ጋዝ ላይት ጋዝ ላይት። አረ እኔ አልሞላ በእግዚአብሔር። አስር አሁን ሻርኩ ይሄ ሻርኩ አለ አይደለ? እሱን አሁን ሁለት እኮ ነው፣ ቀላል እኮ ነው የሚመሉላችሁ። አረ ገይስ የኔ ጊፍት ጋር አይሞላም። እግዚአብሔር ምስክር አምስት ነው።

ትክክለኛ ፊቴ ፊልተር የለውም። አታምኑም? አታደርጉም ፊልተር ይሄ ካሜራ እኮ ፊልተር የለውም እኮ ፊልተር የለውም ካሜራ አሁን የእኔ ትክክለኛው በቲክቶክ ከገባችሁ የቲክቶክ ፊልተር ማድረግ ትችላላችሁ ብለው ሰምቻለሁ። እና እኔ ለእኔ ቪዲዮ ደውዬ ያለ ሎ ላየት ግን አለ እናንተ ማስታ አይ እናንተን አይደለም። እናንተ ማ የራሳችሁ ፊል ነው። እኔ የምልህ አሁን ቲክቶክ የሚጠቀም የለም። በካሜራ ከገባችሁ ከቲክቶክ ጋር አገናኛችሁት መጠቀም አ ወይ ወይ፣ እንዴናችሁ፣ እንዴናችሁ ጋይስ

ነገሬን ቅድም እኮ ስገባ እንደዚህ ቲክቶክ ማየት ኢንስታግራም ላይ ላኪ ብላ። አንተ ሰው አዲስ ህይወት ሲጀምር በቃ እንደዚህ አይነት እከካም ውሾች አሉ። ማርያም ነው በጣም በጌታ በቃ ምንም እንዳታወራ። ነገሮችን አንተ ስታወራችሁ ነው የምታሰፋቸው ነው። ምንም እንዳታወራ በቃ ምንም ማርያም ምንም እንዳትል ነው አንቺ ጌታ አገኘሽ። ሞድሬተሮቼ እናንተ እኔ ሞድሬተሮቼ ግን ብሎክ ነው የማደርጋቸው። በቃ ማትገቡበት ቦታ